ሰበር ዜና ዛሬ ማታ በፉፉ ቤት ለየት ያለ ቪዲዮ እንደሚለቀቅ መረጃው ደረሰኝ ሶፊም ለፉፉ ቃል እንደገባችለት ጭምር መረጃው አብሮ ደርሶኛል ቃሉ ምን ይሆን ሶፊ ለፉፉ ማነው ነው ካንተ የሚወስደኝ? ማን ነው ማን ወንዱ ነው ካንተ የሚነጥለኝ ደስታዬን የሰጠኝን ሰው የሚነሳኝ ማነው? ስትል ቃል ገባችለት። ፉፉም ደሞ ማነው ወንዱ ያበደም ካለ ማበዱን ይቀጥላል፣ የታመመን ካለ ከኔን ይሰጠዋል? እንጂ ማን ነው ሶፊ ቅመማን ከኔ የሚወስዳ ሲል መልእክቱን አስተላለፈ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዜና ይህንን ይመስል ነበር። እንዴት ናችሁ ጋይዝ? ከኔጋ ሁሉ ሰላም ነው። ቪዲዮ ላይ ካድርጎ ማለት ነው እና እንግዲህ መረጃው የሰማሁት ይሄ ነው። ሁላችሁም በጉጉት እንዲት ጠብቁ፣ መዲ መልክቱን አስተላለፈች ማለት ነው ጋይ። ስለዚህ ዛሬ በጉጉት ቪዲዮ ጠብቁ ለማለት ያክል ነው። ሲቀጥል ደግሞ ማለት ነው ቶፊቅ አበደ ሰሞኑን ታመመ ተባለ ማለት ነው። በነገራችን ላይ ጥላት ሂበድ በድላ ፍራ ራሱ እንዴት እንደሚያስጠላ ማለት ነው። ጥላት ሂበድ በድ ወንድም ማለት ነገር ግን ማለት ነው። ቆይ ሶፊን እሚንከባከባስ ስታይ፣ ሶፊን እኔ ያለሁልሽ ሲላት ፉፉ ሶፊን በቃ አትሰበሪም፣ እኔ ያለው፣ እኔ እንከባከብሻለሁ፣ እኔ ሙሉ ፍቅር እሰጥሻለሁ፣ እኔ ያለውልሽ ሲላት ፉፉ አንተ ቅናት ነው እንጂ ፍቅር አይደለም እንደዚህ እያደረገ ያለው ማለት ነው። ምክንያቱም በእጅ ያሉት ወርቅ እንደ መዳም ይቆጠራል ይባላል። በፊት ሶፊ አንተ እጅ ላይ ስትሆን ማን መንከባከቡን ማዝናናቱን ማጫወቱን በቃ ሁሉንም ነገር ፉፉ የሚያደርግላትን ነገር ሁሉ ማድረጉን ማን ይዞብህ ነበር? ማንም አልያዘበት። አሁን ግን መቼም መቼም እንዲሁ የጣሩት ነገር ሲነሳ የሚባል ነገር አለና ያም ተጨምሮብህ፣ ቅናትም ተጨምሮብህ በቃ ስቶፊቄ አሳዘንከኝ፣ እውነት አሳዘንከኝ። እንደዛ ስትሆን ማለት ነው ብስቁልቁል አልክ ማለት ነው። ወይ ፍቅር እንደዚ ብስቁልቁል ያደርጋል። እንዲ ጋይስ እጭ እንደዚህ ከሆነስ ፍቅር ይቅር። እውነት ነው የምላቸው እኔ እንዲያ ታፈቅሩ። እናማ እንግዲህ ሰሞኑን እየተለቀቀልን ያለው ቪዲዮ እውነት ነው የምላችሁ በሳቅ ፍንክት ፍንክት ክት ነው የሚያደርገው በቃ በሳቅ በቃ በጣም ነው የሚያስቀው ማለት ነው። በጣም ቪዲዮ እስከ መጨረሻ ያያችሁ ሰዎች ያው ትረዱኛላችሁ። በጣም ነው የሚያስቀው ማለት ነው እና ቀጥሉበት፣ ሂዱበት፣ ስሩ የኔ ውዶች። በርቱልኝ የኔ አክተሮች አው የኔ አክተሮች እንደዚህ መተጋገዛችሁ እጅግ በጣም ደስ ብሎኛል። እና ሂዱበት፣ ቀጥሉ፣ ስሩ ነው ማለት የምፈልገው። ሌላው ደግሞ እንግዲህ ቶፊቅ ተረጋጋ፣ ተረጋጋ በቃ ዛሬ ደግሞ እኔ የሰማት መረጃ በቃ፣ ማን ነው ማን ነው ወንዱ ማን ወንዱ ሲል ነው ፉፉ የሚል መልእክት ነው ያስተላለፈው። ማን ወንዱ ነው? ቆይ ሶፊን ከኔ ወስዶ ለራሱ የሚያደርጋት ማን? እኔ በህይወት ያለው እኔ እኔ በቁም እያለሁ በቃ። ብዙ ነገር ዛቻ የተሞላበት መልእክት ነው ያስተላለፈው። ማን ነው ከኔ የሚወስዳት? ይችን የመሰለች ልጅ ማን ነው ከኔ የሚወስዳት እያለ በጣም በቃ እንትን ሲል ነበረ እና እንግዲህ፣ ፍቅራቸውን ይጨርሱ። ቶፊቅ እንግዲህ የራስን ህይወት ያዝ፣ ሶፊ ሂዳለች። ባይ ባይ። እዛ ሶስተኛ ነው አራተኛ ፎቅ ላይ ሆነ አንተ መሬት ሆነህ እኮ ቁልቁል ስታይህ ነው ነገሩ የጠፋው። ቁልቁል ሲያዩህ እዛ ተሰቅለው ማለት ነው በቃ እንዴት ንቀውህ ነው? ቆይ እዛ ተሰቅለው አንተን መሬት አድርገው ወደታች የሚያዩህ እንዴት እንዴት ንቀውህ ነው? እነት ስለዚህ ማለት ነው ከተናክ ደግሞ እተናክበት ቦታ ላይ አትገኝ፣ ቶፊቄ ስለዚህ ለወስ ለወስ በል፣ ዞር ዞር በል፣ ወደኋላም ወደ ፊትም ወደ ጎንም ወደ ቀኝም ወደ ግራም እይ ማለት ነው። እይ ዓይንህን ግለጥ፣ ዓይንህን ግለጥ። ቪዲዮ እኮ እንዴት እንደሚያስቀኝ ሁኔታ ስራው ምናምን ነገር ማለት ነውና ስለዚህ ማለት ነው ቶፊቄ፣ ተረጋጋ፣ ተረጋጋ እንግዲህ የሆነ ነገር በመረጋጋት ነው እንትን የሚባለው ምናልባይ ሶፊም እያንተ መሆን የምትችለው አሁን እንደዚህ ስላበር እብዴት የሚለው ግን እንዴት ለዲራማው ለወሬውም ቢሆን እንዴት እንደሚያስጠላ ጥላት ይበደረ እንደዚህ ስለሆንክ ሶፊ አትመለሰም ማለት ነው ስነግርህ ወንድም አለም ስለዚህ ተረጋጋ ራስህን ራስህን ረትብ ረትብ በቃ ቆፍጠን እንበል በቃ ማን ነው እንዴ ለሴት ነው እንዴ እንደዚህም ሆነው ለሴት እኔ ወንዱ ለሴት እንደዚህ ሆናለሁ በማለት አሚር ሆነ እሳምን ስራ በቃ። ከዛ ምን አለባል ወይ ልትመለስ ትችላለች ወይ ደግሞ ለበዛው ልትረሳት ትችላለህ ማለት ነው። ስለዚህ እንጂ እንደዚህ መሆን የለብህም ቶፊቄ ማለት ነው። እኔ ስነግርህ እንደዚህ መሆን በጭራሽ የለብህም፣ መረጋጋት አለብህ። የረጋ ወተት ነው ቅቤ የሚወጣው ይባል አይደል? እርጎ ነው ቅቤ የሚያወጣው። ስለዚህ መረጋጋት አለበት ወፍቂ እንደዚህማ በንደዚህማ ህይወት አይቀጠልም። ህይወት ካብዳለች እንኳን እንደዚህ ያክብድያት። ስለዚህ እና በዚህ ዘመን ደግሞ ጭራሽ ፍቅር ተጨምሮ ስንት ሀሳብ እያለ ስንት ለመሳበድ የሚገፋፋ ሀሳብ እያለ ማለት ነው በሀሳብ በሀሳብ ላይ እየተነባበረብን የዚህ ዘመን ልጆች ማለት ነው እውነት ሀሳብ በሀሳብ ላይ እኮ ነው። ከነከ አባቶቻችን በላይ እኮ ነው የምናስበው የሚደራረብብን። ስለዚህ ደግሞ አንተ ፍቅራ ፍቅር ተጨምሮብህ ሌላ ሌላ ሀሳብ ውትተህ ቀርቶ ይህ ተጨምሮብህ ደግሞ እንደዚህ ልክ ሆነው እንደዚህ መሆን የለብህም ቶፊቄ፣ እውነቴን ነው የምልህ እንደዚህ መሆን የለብህም። እና እና ማ እኔ ስልህ ተረጋጋ ነው፣ በቃ ተረጋጋ ነው። ይሄ እኔ ሀሳብ ተረጋጋ ነው ብዙም አትበሳጭ ብዙም አትበሳጭ ይንከባከባት እውነት እኮ ሶፊ ተጎርታለች ያው ፉፉ ደግሞ የተጎዳን ልብ ይጠግናል እላለሁ ብዙ ጊዜ ስለዚህ እየጠገናት ነው እንግዲህ ከጠገናት በኋላ ከተንከባከባት በኋላ ደስታን ከመለሳላት በኋላ የሳቃ ምንጭ የሳቋ ምንጭ ከሆነላት በኋላ ቶቶሎ ሳራ አማርኛ ያጥረኛል ቋንቋ ያማርኛ ነው ግን ቶቶሎ ሳራ ያጥረኛል ገይስ ምን ላድርግ እናማ እንተባተባለሁ ማለት ነው። እናማ ይህ ሁላ አድርጎላት ወዳንተ ከተመለሰ እ ፉፉየም ባለህ ቀኝ ማለት በቃ፣ ሰው ለካ እንዲህ ነው እንዴ በሚለው ትምህርት ወስዶ ይመልስልሃል። አይ ስት ሲንከባከባት እንደሚንከባከባት አውቃ ደስታዋ እንደሆነ ምናምን አውቃ በፍቅር አብራው ከቀጠለች መንገዱን ጨርቅ ያድርግላት ትቀጥል። ብለህ የራስን ህይወት ነው እንጂ መምራት የለብህ? ወይ እነሱ አራተኛ ፎቅ ላይ ተሰቅለው አንተ ከመሬት ሆነ ሽቅብ እያያቸው፣ እነሱ ዝቅዝቅ እያዩ ማለት ሽቅብ የሚያይ ነው፣ ቁልቁል የሚያይ ግን የወረደው ጋይ እና፣ ለማንኛውም ተረጋጋ ነው የምለው። እና ሰሞኑን የሚለቁት ቪዲዮ እኔ በዛ ቀይ ነው ማለት ነው። በተለይ የሆነ ከትናንት ወዲያ ነው እንደዚህ የተለቀቀው ቪዲዮ ማለት ነው። ወይኔ በቃ ጮሄ ማለት ነው። ከትናንት ወዳ ጁምአ ነው። ከትናንት ወዳ ደግሞ ጁምአ ነበረ። ቪዲዮ መስራት አልችልም፣ ምክንያቱም ሰዎቼ ስራ የላቸውም፣ እረፍት ናቸው። ተማሪም እንደ ተማሪም ትምህርት የለም። ስለዚህ እንኳን ቪዲዮ ለመስራት ማውራት እራሱ አልችልም ነበር። በነገራችን ላይ ሰዎቼ እቤት ካሉ እኔ ስልክ ማውራት አልችልም ጋይስ እና ከዛዝን መብዬ ብቻ ቪዲዮ እያየሁኝ ስቅ ስቅ እንዲያው ሴትዮኝማ ምን የሚያስደስት ነገር አይተሽ ነው እንደዚህ የምትስቂው? ሁሉ አለች ማለት ነው። ይመቻችሁ። የስንት ሰው የስንት ሰው ጥርስ ታገጣላችሁ ማለት ነው እና ይመቻችሁ። እኔ ወደች ይሄዱበት እና ማላችኋለሁ። ከዛ ደግሞ ልብስ እያጠብኩኝ ነው። አጋዥ የተበላሸችብኝ ገጥ አገር ሂዶች ነው እንዲያትሉ ደግሞ አገር ጀሪ አይደለም ግን አጋዥ ተበላሽታብኝ። ምን እንዲህ ነካት እንጃ። ይኸው ከታመመች ሶስት አራት ቀን ሊሆናት ነው። የተማሪ ልብስ በጅ ነው ማጥበው እህ እህ ግን ሁለት ናቸው የኔ ልጆች፣ ተማሪዎቹ ግን ያዲ ልብስ በጅ ማጥበ በጣም እና የሁለት ልጆች ነው ሁሉ ጊዜ ቀን በቀን የሁለት ልጆች ተማሪ ልብስ አጥባለሁ። አጋ አጋዥ የተበላሽ ታብኝ ሰውየውም ይኮረኩራታል፣ ይኮረኩራታል፣ ምንም ልትስተካከል አልቻለችም ያው ዋና ጠገኝ እንጣለን ብላ ነው መሰለኝ አላውቅም ብቻ ለዛ ነው በእጅ ልብስም አጥበው ስራችሁ ነው እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ቲበል ትንሽ ተንተባተብኩባችሁ ቪዲዮ ላይክ አድርጉ ለቤት አዲስ ኮናችሁ ደግሞ ሰብስክራይብ አድርጉ ባይ